በአሜሪካ ኮሎራዶ የሚገኘው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ቅርንጫፍ ጽህፈት ቤት የውይይትና የአንድነት ጊዜ አካሄደ። ሰላም፣ የተወደዳችሁ የጌታ ቤተሰቦች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ከህይወት ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። መረጃዎቹን በመምራት አስጨናቂ ሀብታሙ አብሬያችሁ ቆያለሁ። አብራችሁን ቆዩ። በአሜሪካ ኮሎራዶ የሚገኘው የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል ቅርንጫፍ ጽህፈት ቤት የውይይትና የአንድነት ጊዜ አካሄደ። የአዲስ አበባ የሃይማኖት ተቋማት ጉባኤ ከኢትዮጵያ የሰብአዊ መብት ኮሚሽን ጋር በመተባበር በሰብአዊ መብቶችና የሽግግር ፍትህ ዙሪያ ለሃይማኖት ተቋማት ሚዲያ አመራሮችና ባለሙያዎች ስልጠና ተሰጥቷል። ለሶስት ቀን የቆየው ስልጠና የሃይማኖት ተቋማት ሚዲያ አመራሮችና ባለሙያዎች ስለ ሽግግር ፍትህና ሰብአዊ መብት ላይ ያላቸውን ግንዛቤ እንዲያድግና የበለጠ ሌሎች ማህበረሰቦችን ተደራሽ ለማድረግ እንደሚያግዝ ተጠቁሟል። በስልጠናውም ስለ ሰብአዊ መብቶች አጠቃላይ ግንዛቤ የተሰጠ ሲሆን በሽግግር ፍትህና ዓለም አቀፍ ተሞክሮዎችም ተዳሰውበታል። በሽግግር ፍትህና በሰብአዊ መብቶች ላይ የሃይማኖት መሪዎችና በሃይማኖት ተቋማት ስር የሚገኙ ሚዲያዎች ሚና ምን ይመስላል የሚለውም በስፋት ምክክር ተደርጎበታል። ሰብአዊ መብት ባህል የሆነባት ሀገር ማየት የሚል ራዕይ ያለው የኢትዮጵያ ሰብአዊ መብት ኮሚሽን በዋናነት የሰብአዊ መብት ባህሪያት፣ መርሆችና ዓለም አቀፍ ስምምነቶች እንዲሁም ከባለድርሻ አካላት የሚጠበቀው አስተዋጽኦ ላይ ስልጠና ተሰጥቷል። በሀገራችን ከደርግ መንግስት አንስቶ እስካሁን ያሉ የሽግግር ፍትህ ተሞክሮ እንዲሁም ደቡብ አፍሪካ፣ ኮሎምቢያ፣ ሴራ ሊዮን፣ ሩዋንዳን ጨምሮ አስተማሪ የሆኑ በሽግግር ፍትህ ወቅት የሃይማኖት መሪዎችና ሚዲያዎች የነበራቸው ዓለም አቀፍ ሚና በስልጠናው ተመላክቷል። በስልጠናው የሕይወት ቴሌቪዥን አመራሮችም ከ12 ያላነሱ የሃይማኖት ተቋማት ሚዲያዎችም ተሳትፈውበታል። የመሠረተ ክርስቶስ ቤተ ክርስቲያን ከቲዲኤምኤም ጋር በመተባበር በአፋር ክልል በመሬት መንቀጥቀጥ ምክንያት ለተጎዱ ወገኖች ድጋፍ አደረጉ። ባልደረባችን ጽጌሬዳ ለሙ ተጨማሪ አላት። ቤተ ክርስቲያኒቱ በአፋር ክልል አዋሽ አርባ አካባቢ በመሬት መንቀጥቀጥ ምክንያት ከቤት ንብረታቸው ተፈናቅለው በሁለት መጠለያ ጣቢያዎች ለሚገኙ ዜጎች ድጋፍ ስታደርግ በስፍራ የተገኙት የቤተ ክርስቲያኒቱ ፕሬዚዳንት መጋቢ ደሳለኝ አበበ ለተጎጂዎች እርዳታውን በሰጡበት ወቅት እዚህ የተገኘነው ለእናንተ ያለንን ፍቅር ለመግለጽና ና በምን ሁኔታ ውስጥ እንዳላችሁ ለማየት እንዲሁም ይህ ጊዜ ያልፋል አይዟችሁ ለማለት ነው ሲሉ በጸሎታችን ሁልጊዜ ከእናንተ ጋር ነን ብለዋል። ተጎጂዎችም ቤተ ክርስቲያን ስላደረገችላቸው ድጋፍ በማመስገን ደስታ ሰላማቸውን ሲገልጹ ታይቷል። የመሠረተ ክርስቶስ ቤተክርስቲያን በተለያዩ የሀገሪቱ ክፍሎች ተፈናቅለው በመጠለያ ጣቢያዎች ለሚገኙ ወገኖች ተመሳሳይ ድጋፎችን ስታደርግ መቆየቷ ይታወሳል። በተመሳሳይ ዜና የቤተክርስቲያኒቱ ፕሬዝዳንት መጋቢ ደሳለኝ አበበ በአፋር ክልል በመሬት መንቀጥቀጥ ምክንያት የጸሎት ቤታቸው የፈረሰባቸውን የከሰም ቀበና መሪዎች በስፍራ በመገኘትም አበረታተዋል። ፕሬዝዳንቱ በዛሬው ዕለት በክልሉ በመሬት መንቀጥቀጥ ምክንያት የተጎዱ አካባቢዎችን ተዘዋዝሮ በተመለከቱበት ወቅት በስፍራው ከሚገ ከሚገኙ የቤተ ክርስቲያኒቱ መሪዎች ጋር ሲወያዩ በውይይታቸውም በአካባቢው ቤተ ክርስቲያን ማጠናከር የሚቻልበትን ሁኔታ ላይ ተነጋግረዋል። የመሠረተ ክርስቶስ ቤተ ክርስቲያን በአካባቢው የእግዚአብሔር መንግሥት እንዲሰፋ የምትሰጠውንም የወንጌል አገልግሎት አጠናክራ እንደምትቀጥልም ተናግረዋል። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል አምስተኛው ዙር የተተኪ ወጣት መሪዎች ስልጠና ተካሄደ። ሚያዝያ ቀን 25ና 26 2017 ዓመተ ምህረት በጉልሌ ጳውሎስ አጥቢያ ቤተክርስቲያን በተካሄደው የተተኪ ወጣት መሪዎች ስልጠና በወንድም መኳንን ታስፋ የእግዚአብሔር ተልዕኮ በሚል ርዕስ ሁለቱን ቀን ያስተማሩ ሲሆን ተሳታፊዎቹ እጅግ መጠቀማቸውን ገልጸዋል። ይህ ስልጠና በቀጣይ ግንቦት ወር እንደሚጠናቀቅ ካዘጋጆቹ ለማወቅ ተችሏል። ውድ ተመልካቾቻችን ለዕለቱ ከያዝነላችሁ መረጃዎች መካከል ወደ መጨረሻው መረጃ ስናልፍ የአዲስ አበባ የሃይማኖት ተቋማት ጉባኤ ከኢትዮጵያ ሰብአዊ መብት ኮሚሽን ጋር በጋራ በመተባበር ሰብአዊ መብቶችና የሽግግር ፍትህ ዙሪያ የሃይማኖት ሚዲያ ተቋማት አመራሮችና ባለሙያዎች ጋር ምክክር አካሄደ። ባልደረባችን ሮማን ከሊል ተጨማሪ አላት። መያዝያ ቀን 25 2017 ዓመተ ምህረት በተካሄደው የውይይት መድረክ በኮሎራዶ የሚገኙ የካውንስሉ ቅርንጫፍ ጽህፈት ቤት አመራሮች፣ የቤተክርስቲያን መሪዎችና ልዩ ልዩ የሚኒስትሪ አገልጋዮች በውይይት መድረኩ ተሳትፈዋል። በኮሎራዶ የካውንስሉ ቅርንጫፍ ጽህፈት ቤት የቦርድ ሰብሳቢ የሆኑት መጋቢ ጌታቸው ታደሰ በዕለቱ የእንኳን ደህና መጣችሁ መልእክት በማስተላለፍ የእግዚአብሔርን ቃል አካፍለው የካውንስሉ አመሰራረትና ጠቃሚነቱን በግልጽ አብራርተዋል። የቅርንጫፍ ጽህፈት ቤቱን በዋና ኃላፊነት እያገለገለው የሚገኙት ዶክተር አድያም ሰገድ ወልደ ማርያም የካውንስሉ አጠቃላይ እንቅስቃሴ ዓላማ፣ ራዕይ እንዲሁም ቀጣይ ተግባራትን ለአባላቱ በዝርዝር አቅርበዋል። በካውንስሉ በአሜሪካና በዓለም አቀፍ ዙሪያ ሊሰሩ የታሰቡ ስራዎች በማብራራት በኮሎራዶ የሚገኙ አብያተ ክርስቲያናት እና ህብረት ጋር አሁንም ለመስራት ዝግጁ እንደሆኑ አስረድተዋል። በዚህም ከካውንስሉ ጋር በመተባበር አብረን ታላቁን ተልዕኮ በፍቅርና በአንድነት እናገለግል ሲሉ ጥሪ አቅርበዋል። መጋቢ ያሬድ ጸጋዬ ምክትል ዋና ጸሐፊ ሲሆኑ የካውንስሉ የትኩረት መስክ ሚዲያ፣ የአባላት መብትና ግዴታ ዙሪያ በተመለከተ ማብራሪያ ሰጥተዋል። መጨረሻም ከአባል ቤተ እምነቱ ለተነሱ ጥያቄዎች ምላሽና ሰፊ ማብራሪያ ተሰጥቶባቸው ስብሰባው ተጠናቋል። ውድ ተመልካቾቻችን መረጃዎቻችን እየተከታተላችሁትን ይመስል ነበረ። መረጃዎቹን በመምራት እኔ አስጨናቂ ሐብታሙ ከመላው የህይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ አረኩኝ። ከቀሪ የህይወት ቴሌቪዥን መሰናዳዎች ጋር መልካም ቆይታ